ፍጥረት በታምረኝ ተመኞህ ና በልቤ ባዋይ ታዲያ ምን አለበት ቀርቤ እንደ ንጋት ደንበር ፈገግ ያለው ፊት ብዙ ኮከቦችን መሰሉ አይነች አስኩሪባያቸው

ጉብል ጉብል ነይ ነይ አንቺን ካልጠለልኝ አረ ጉብል ነይ ነይ አረ ጉብል ነይ ነይ አረ ጋላይ ይማ መሆ ለ ማጣቆቦጃሪጋማ መገነሪያ ያሰ መገነሪያ ያሰ ቤት ያለው ግርማ ቤት ያለው ግርማ ይቀጠራል ገበሬ አመልታሪያ ያስገባል ሁሉም ጥራጥሬ፣ ማኛ ነጭ ጤፍ፣ ሙሬና ጨገረይ፣ እንዲሁም ሰርገኛ፣ ቡንኝና ትኩሪ

አረ እኔስ ተጎዳው፣ በጣም ተሰቃየ። ፍጹም ፍጹም ፍጹም ፍጹም በማይደረገው በባሏ እየቀና በባሉ በባሏ እየቀን ነው። አመሰግናለሁ።